መኪናው እንዴት እንደሚያስፈራ ይወሰን

ምንድን ነው የምታረፉት? የሆነች የምትጎታት ገመድ አለች። ይህ ክስፌርማ ተወራሽ ሆናችሁ እሷ ገመድ ትጎታት አላችሁ ማለት ነው። ከዛ ስቶፕ ሪኩዌስትድ ብሎ የመቆም ጥያቄ ተጠይቋል ብሎ ለሹፌሩ ይደርሰዋል ከዛ በኋላ በቃ

አበቦቹ ቼሪ ብሎሰም አበቦቹ ይወጣሉ ከዛ ልክ ስፕሪንግ ጋል ሰናው ሲጀምር ደግሞ አበቦቹ ይረፉና ወደ ቀጣይ

አልበርት ኢንስቲትዩት ሃይስኩል እዚህ ጋር አለ ማለት ነው። ታፕላ ተጽፏል። በዚህ ውስጥ አልበርት አንስታይን ምሳል። አልበርት አንስታይን ባይዘ የጁሽ ሰው ነው። ግን ዜግነቱን ቀይሮ ከጀርመን መጥቶ አሜሪካ ውስጥ ነው ነው ብሎ የተሸለመው። እናም በየቦታው ብታዩ በየሞድ ውስጥ ከሙ የእሱ ሐውልት አለ። ስለ እሱ የሚወራ ነገር አለ። የሆነ መዝናኛ ቦታ ስትሄዱ ሐውልቱ አለ በቃ አሜሪካዊ ዜግነቱን ቀይሮ ስለሆነ የሚሞተው ሆነ የተሸለመው የተሸለሙ እዚህ ስለሆነ ግኝቱን የሚያገኘው እዚህ ስለሆነ እዚህ ልክ አሜሪካዊ እንደሆነ ተደርጎ እዚህ ይወራለታል።

ያቃ ነበር ያለንም ግን ብጥ አርጎ አስፋልት ጋር ያጠናል። ከዛ በኋላ በቀላሉ አስፋልቱ ላይ በሀዲዱ ወደ ውስጥ ይገባል ማለት ነው። ሰው ወጣ። በጣም ይገርማሉ። ቴክኖሎጂ በጣም ደስ ይላል።

ኢትዮጵያ ደሴ ሆቴል፣ ደሴ ሬስቶራንት ኢትዮጵያ። ያ ደግሞ ላንደርመት የሚለው ደግሞ የሚታያችሁ ይሄ ላውንደሪ ማሽን ቤት። ትልልቅ ልብሶች እንደ ብልድሮስ ምናምን ቤት ውስጥ ማጠብ የማትችሉትን እዚህ ጋር መጥታችሁ ሰልፍ ሰርቪስ በደቂቃ አጥባችሁ ትሄዳላችሁ። ራብኝ ኔ የተሻገርኩ ነው። ሀያ ሦስት እያለ ነው፣ ግን መኪና ክብር ስላለው የፈለገ ቢሆን ሰው ቢመጣ አይሄድም። በቃ ይኸው እኛን ለማሻገር ማለት ነው። ቆሞች አሻግሩ

እግዲህ የሄድን መፍጋት ነው በቅርብ ነው ብለን አምዱለርማታ ነው ብለን መኪና ሚዝም ምክንያቱም ፓርቲንግ አቆሚያ ቦታ በጣም ችግር ስለሆነ መኪና ኒዝም በሀገራችን እንፈጫዋለን ማለት ነው።

እዚህ ጋር ባንክ ኦፍ አሜሪካን አለ። ከዛ በባንክ ኦፍ አሜሪካ ግብሉ ሾርት ፓኬት ትሄዳለህ። ሾርት አረገዋለሁ በዚህ ጋር ምክንያቱም ቶሎ እንድደርስ እዛ ጋ ስትሬት መታየት ጆርጂያ ቤን፣ እኔ ግን በዚች ቀጦራለሁ። ይሄ ባንክ ኦፍ አሜሪካ የኛ አገርም አለ። ስለዚህ እንደዚህ መኪኖች አንዶክስ ቆሞ እንደዚህ ፋስት ፉድ የሚሸጡ መኪኖች እስቴዲየም አካባቢ ያለው መሰለኝ። እዚህ በቃ በየቦታው ያሉት በየቦታ ፋስት ፉድ ሰው እየገዛ እየበላ ሚሄደው ምክንያቱም የስራ ስራ ስለሆነ ወይ ሁላል ወይ ስለማይመቸው እየገዛ እየበላ ሞጀር ነው የሚሄደው። ሰ ያለው ወርድ ልነግራቸዋል። ስልምጓን ሳላረግ እጄ በቃ ሊቆረል ደርሱ። በጣም በረቱ ጥላ ስለያዝኩኝ ዝናብ ነው። እዛ በህ ሩ እንጂ የኢትዮጵያ ማርኬት አለ እንጎቻ የሚባል ቪሌጅ ዲል እንጎቻ ታቆማላችሁ። የኢትዮጵያ ማርኬት እዚህ ከዛ የበለ በት ደርሳችሁ ተመጣለ ሰዓቱን ይነግራችኋል። ሰላሳ ደቂቃ ሰጥቻለሁ፣ አንድ ሰዓት ሰጥቻለሁ። ኢትዮጵያን ይሄ ነው የሚለው በዛ አሁን የኔ ትምህርት ቤት ቡኒ ህንፃ ነው። ዩኒቨርሲቲው እኔ የምማርበት ከፊት ለፊታችን ያለው ቡኒ ህንፃ ኦልሬዲ እየደረስኩኝ ነው። ታንኪ ፎር ዋቺንግ። ላያችሁ ስለምታዳምጡ ወይ ስለምታበረታቱኝ አመሰግናለሁ። ተባረኩልኝ። ትምህርት ቤት እንግዲህ እየደረስኩኝ ነው። እንደነገርኳችሁ ፈተና አለኝ። ሲ ይዣለሁ ረጅም ፈተና ይጥቀኛ ጋር ሁሉ እንግዲህ እግዚአብሔር ያውቃል። የዚህ ሀገር ትምህርት በጣም ዝም ብለው እነሱ በጣም ስለሚችሉት ልክ እኛንም እንደዛ ነው የሚቆጥሩ፣ እንደ ሲምፕል ነው። በጣም ከሚገርምቹ አሁን ደግሞ መዘገብ ነው። ተማሪ ትምህርት ከጀመረ በጣም ብዙ ሰው አቋርጦ፣ በጣም ነው የሚከብደው። ትምህርቱ በጣም መጨረሻውን ሊያው አንገትን የቆርጡኝ ብር ነው ብዬ ብር የከፈልኩትን እንኳን ልጨርስና ትንሽ ልማር ብዬ ዝም አልኩት እንጂ በጣም ከባድ ነው። ይሄ ነው በቃ ይሄ ቡኒ ህንፃ ነው ትምህርት ቤቴ። በጣም አመሰግናለሁ። ላያችሁን ስራ አዳመጣችሁ፣ ተባረኩ፣ አበረታቱ። እንግዲህ ትምህርት ቤቴ ደረስኩ፣ መልካም ቀን ብያለሁ። ትምህርት ቤቴ ሄቡን ሊሆን ጻም ታዩት ነው። መልካም ቀን ምንላችሁ ለሁላችሁም ባሶም

መልካም ቀን ምሽት ያለባችሁ መልካም ምሽት። አመሰግናለሁ። እኔም ወደ ክላሴ ወደ ፈተናዬ እየገባ ነው። ልሽ ውስጥ ስለምንገባ ገዛ በኋላ መቅረጻ